በአዲስ ዘመን አዲስ የምሥራች ከቴምር ሪል ስቴት የቴዎ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ53 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ66 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊየን ብር ሙሉ ክፍያ በ900 ሺ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ። ይህ እድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት ጤና ይስጥልን፣ አድማጮች። ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሞስኮ ዘለንስኪ የሶስተኛውን የዓለም ጦርነት ሊያስጀምረው ነው አለች። ዘለንስኪ በአንድ ወቅት ሩሲያ የኔቶ አገራትን ካጠቃች ሶስተኛው የዓለም ጦርነት ይጀምራል ማለታቸው ይታወሳል። ፕሬዚዳንት ትራምፕ ፑቲንና ዘለንስኪ ፊት ለፊት የሚገናኙበት ዕድል አሁንም አለ አሉ። የሐማስ ባለስልጣን የትራምፕን የሰላም እቅድን ተቹ። ቡድኑስ ምን አለ ተጠባቂ ሆኗል። የቀድሞ የኮንጎ ፕሬዝዳንት በጦር ወንጀሎች የሞት ፍርድ ተፈረደባቸው። በአዲስ አበባ በሥራ ላይ በተሰማሩ ደንብ አስከባሪዎች ላይ የሞት አደጋ አጋጥሞ አልተባለም። የከፍተኛ ትምህርት ተቋማት መግቢያ ውጤት መሻሻሉ ተሰማ። መንግስት የ243 ቢሊዮን ብር ቦንድ ጨረታ እንዳወጣም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። በአዲስ አበባ በስራ ላይ በተሰማሩ ደንብ አስከባሪዎች ላይ የሞት አደጋ ገጥሟል ተባለ። የአዲስ አበባ ደንብ ማስከበር ባለስልጣን በተለያየ ጊዜ በሚደርስ ድብደባም ሕይወታቸው ያለፈ ሰራተኞች እንዳሉ ተናግሯል። ባለስልጣኑ በአዲስ አበባ ከተማና በአካባቢዋ የደንብ ጥሰቶችን ለመቆጣጠር ተሰማርተው በሚሰሩ ደንብ አስከባሪዎች ላይ ተደጋጋሚ ድብደባ እየተፈጸመባቸው እንደሆነ ገልጿል። በዚህም ሕይወታቸው ካለፈ ሰራተኞች በተጨማሪ በድብደባ ጉዳት የደረሰባቸው ሰራተኞች ሆስፒታል ውስጥ እንደሚ የሚገኙም ባለሥልጣኑ መናገሩን ሸገር ሬዲዮ ዘግቧል። በባለስልጣኑ ስር ያሉት አብዛኞቹ ደንብ አስከባሪዎች ስራቸውን የሚከውኑት ሕጉን በተከተለ መልኩ ቢሆንም ደንብ ተላላፊዎች ሕግን በሚያስከብሩ ሰራተኞቻችን ላይ ድብደባ እየፈጽሙባቸው ነው ብሏል ባለስልጣኑ። በዚህም ሰራተኞቻችን ከአካል ጉዳት እስከ ሞት ድረስ መስዋዕትነት እየከፈሉ ነው ብሏል። አንዳንድ ደንብ አስከባሪዎች ሕግን ባልተከተለ መልኩ በመንገድ ዳር በንግድ የተሰማሩ አካላት ላይ የማዋከብ አካላዊ ድብደባ የመፈጸም እቃዎቻቸውን የመሰባበር ድርጊቶችን ሲፈጽሙ በተለያዩ ጊዜያት እንደሚስተዋልም ከዘገባው ላይ ተመልክተናል። አብዛኞቹ ደንብ አስከባሪዎች የደንብ ጥሰቶችን የሚቆጣጠሩት ህጉን በተከተለ መልኩ ነው ያለው ባለስልጣኑ፣ ይሁን እንጂ ቁጥራቸው አነስተኛ ቢሆንም አንዳንድ ደንብ አስከባሪዎች ከህግ ባፈነገጠ መልኩ ሊሰሩ ይችላሉ ብሏል። የከፍተኛ ትምህርት ተቋማት መግቢያ ውጤት መሻሻሉ ተሰማም ትምህርት ሚኒስቴር የ2017 ዓ.ም ተምረት የከፍተኛ ትምህርት ተቋማት መግቢያ ውጤትን ከ300 ወደ 297 ዝቅ አድርጓል። ሚኒስቴሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዘዋወር 50 በመቶና ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህ መሰረትም በ2017 ዓ.ም ተምረት 12ኛ ክፍል ማጠናቀቂያ ፈተና አማካኝ ውጤታቸው 49.50 እስከ 49 ነጥብ ዘጠኝ ዘጠኝ በመቶ ያመጡ ተማሪዎች ወደ 50 በመቶ እንዲጠጋጋ መወሰኑን አመልክቷል። ውሳኔውን ተከትሎም 49.5 እና በላይ አማካኝ ውጤት ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎም ይወሰዳል። ስለሆነም 49.5 እና በላይ ውጤት ያስመዘገቡ ተማሪዎች ወደ ከፍተኛ ትምህርት ተቋማት በመግባት መማር እንደሚችሉ ሚኒስቴሩ አረጋግጧል። መንግስት የ243 ቢሊዮን ብር ቦንድ ጨረታ አወጣም። የገንዘብ ሚኒስቴር ለሶስት ወራት የሚቆይ የ243 ቢሊዮን ብር የግምጃ ቤት ሰነዶች ጨረታ አውጥቷል። የገንዘብ ሚኒስቴር በ2025 የመጨረሻ ሩብ ዓመት የሚያካሂደውን ጠንካራ የግምጃ ቤት ሰነዶች ቲቢልስ የጨረታ መርሃ ግብር ይፋ ማድረጉን አስታውቋል። ከመስከረም 21 እስከ ታህሳስ 15 2018 ዓ.ም የሚካሄደው ይህ የሶስት ወራት መርሃ ግብር በአ አጠቃላይ 243.05 ቢሊዮን ብር የሚገመት የዕዳ ሰነድ ለሀገር ውስጥ ባለሀብቶችም ቀርቧል። መንግስት የሀገር ውስጥ የዕዳ ገበያን ለማሳደግ በያዘው የፋይናንስ ማሻሻያ አጀንዳ ውስጥም ቁልፍ እርምጃ እንደሆነ ተመላክቷል። በተለይም ይህ የዕዳ ሰነድ አቅርቦት በየሁለት ሳምንቱ የሚካሄድ ሲሆን ለባንኮች፣ ለኢንሹራንስ ኩባንያዎች፣ ለጡረታ ፈንድ እናም ለሌሎች ተቋማት የተረጋጋ የኢንቨስትመንት ዕድልን ይፈጥራል ተብሏል። ባለሀብቶች በአራት የተለያዩ የጊዜ ገደቦች ማለትም 28 ቀናት፣ 91 ቀናት እንዲሁም 182 ቀናትና 364 ቀናት ላይ መጫረጥ እንደሚችሉ ተመላክቷል። ወደ ውጭ መረጃዎቻችን እናልፋለን። የሐማስ ባለስልጣን የትራምፕ የሰላም እቅድ የፍልስጤም ህዝብን ፍላጎት ችላ ያለ ነው አሉ። አንድ ከፍተኛ የሐማስ ባለስልጣን የዶናልድ ትራምፕ የጋዛ የሰላም እቅድ የእስራኤልን ፍላጎቶች የሚጠቅምና የፍልስጤምን ህዝብ ፍላጎት ችላ ያለ በመሆኑ ቡድኑ ላይቀበለው እንደሚችል ለቢቢሲ ገልጿል። ባለስልጣኑ በትራምፕ የሰላም እቅድ ላይ እንደተቀመጠው ሐማስ ትጥቁን ፈትቶ ለማስረከብ የመስማማት እድሉ ጠባብ መሆኑን ተናግሯል። ሐማስ በጋዛ ዓለም አቀፍ የሚያረጋጋ ኃይል ይሰማራል መባሉን አዲስ አይነት ወረራ ነው በማለት ተቃውሞታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ የትራምፕን እቅድ ሰኞ ዕለት በዋይት ሃውስ በተገኙበት ወቅት መቀበላቸውን ይፋ አድርገዋል። ሐማስ እስካሁን ድረስ ይፋዊ ምላሽ አልሰጠም። ሞስኮ ዘለንስኪ የሶስተኛውን የዓለም ጦርነት ሊያስጀምረው ነው አለች። የዩክሬኑ ፕሬዚዳንት ባለፈው አመት ሩሲያ የኔቶ አባል አገራት ላይ ጥቃት ጀመረች ማለት ሶስተኛው የዓለም ጦርነት ተጀመረ ማለት ነው ብለውም ነበር። ዩክሬን ሩሲያን ለመወንጀልና ከኔቶ ጋር ወደ ቀጥታ ጦርነት ለማስገባት በማሰብም ተመሳስለው በተሰሩና የሩሲያን ሰንደቅ ዓላማ የሚያውለበልቡ ሰው አልባ አውሮፕላኖች በማዘጋጀት በሮማንያና በፖላንድ ውስጥ ጥቃት ለማድረስ ሴራ እያሴረች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 ችን በማደስ በአውሮፓ ሀገራት ላይ ጥቃት በመፈጸም ሞስኮን ጥፋተኛ ለማድረግና በሩሲያና በኔቶ መካከል የትጥቅ ግጭት በመፍጠር በአውሮፓ ዘመናዊ ታሪክ አውዳሚ የሆነውን የሶስተኛው የዓለም ጦርነት ለማስጀመር ማቀዷን በስልላ ደርሰንበታል ብለዋል። የሩሲያና የዩክሬኑ ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮፓ እየተደረገ ያለ አስከፊ ጦርነት እንደሆነ ይታወቃል። በርካታ ሰዎችም ይህ ጦርነት ሶስተኛውን የዓለም ጦርነት እንዳያስጀምረው ስጋት አላቸው። ከስጋቶቹ መካከል የኒውክሌር ጦር መሳሪያ ውጥረትና የኔቶ ተሳትፎ ጉዳይ የሚነሱ ናቸው። ሩሲያ ከፍተኛ የኒውክሌር አረሮች ያሏት አገር ናት። የኔቶን ጉዳይ ደግሞ ስንመለከት ዩክሬን ከኔቶ አባል ሀገራት የጦር መሳሪያን ጨምሮ የስልጠና እንዲሁም የኢንተለጀንስ ድጋፍ ይደረግላታል። ሩሲያ በቀጥታ የኔቶ አገር የሆኑትን እነ ፖላንድን አጠቃች ማለት ነገሮች ወደ ኔቶ አንቀጽ አምስት ስምምነት ይገፋሉ ተብሎ እንደሚሰጋም በርካታ ተንታኞች ይገልጻሉ። ይህ አንቀጽ በአንዱ አባል አገር ላይ የተከፈተ ጥቃት በሁሉም አባል አገራት ላይ እንደተከፈተ አድርገው እንዲወስዱት የሚያደርግ ነው። ፕሬዚዳንት ፑቲን ባለፈው የሰኔ ወር በፒተርስበርግ ዓለም አቀፍ የኢኮኖሚክ ፎረም ላይ ሶስተኛው የዓለም ጦርነት እንዳይቀሰቀስ ስጋት እንዳላቸው መግለጻቸው ይታወሳል። ፑቲን ሰማንያኛው የሁለተኛው የዓለም ጦርነት ያበቃበት ወቅት ሲከበር ዓለም ወደ ሶስተኛው የዓለም ጦርነት እንዳታመራ ስጋት እንዳለባቸው መግለጻቸው እንዲሁ ይታወሳል። ፑቲን በዚያን ወቅት በጣም ብዙ ወደ ጦርነቱ የሚያመሩ ምልክቶች አሉ፣ የሚገርመው ደግሞ እነዚህ በኛ አፍንጫ ስር ያሉና በቀጥታ እኛን የሚመለከቱ ናቸው ማለታቸው ይታወሳል። አክለውም በመካከለኛው ምስራቅ ያለው ውጥረት እንዲሁም የእኛና የዩክሬን ጦርነት የሚያስጨንቁኝ እነሱ ናቸው ብለውም ነበር። ፕሬዚዳንት ትራምፕ ፑቲንና ዘለንስኪ ፊት ለፊት የሚገናኙበት እድል አሁንም እንዳለ ገለጹ። ትራምፕ ሁለቱንም ፕሬዚዳንቶች እንዲገናኙ የሚያደርገው እቅዳቸው አሁንም ከጠረጴዛቸው ዞር እንዳላለ መናገራቸውን ከታስ ዘገባ ላይ ተመልክተናል። ፕሬዚዳንት ትራምፕ መሪዎቹን ለማገናኘት እየሰሩ መሆናቸውን ከገለጹ በኋላም ፑቲን በቻይና በነበሩበት ወቅት ክሪምሊን ዘለንስኪ ወደ ሞስኮ የሚመጡ ከሆነ ፑቲን ለማግኘት ዝግጁ ናቸው ብሎ ነበር። ዘለንስኪም ለዚህ ጥሪ በወቅቱ ሰጡት ምላሽ ወደ ሞስኮ አልሄድም፣ ከፈለጉ ፑቲን ወደ ኪቭ መምጣት ይችላሉ ነበር ያሉት። ዘለንስኪ ከፑቲን ጋር መገናኘት የሚፈልጉት በሶስተኛ አገር ነው። ሩሲያ አሁንም ከዘለንስኪ ጋር ለመገናኘት ፈቃደኛ እንደሆነች በተለያዩ ጊዜያት ታሳውቃለች። የቀድሞ የኮንጎ ፕሬዝዳንት በጦር ወንጀሎች ሞት ተፈረደባቸው። የቀድሞ የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት ጆሴፍ ካቢላም በሌሉበት በጦር ወንጀሎችና አገር መክዳት ወንጀሎች ሞት ተፈርዶባቸዋል። ካቢላ ላይ ከቀረቡባቸው ክሶች መካከል በአገሪቱ ምስራቃዊ ክፍል ከፍተኛ ውድመት ያደረሱትን ኤም 23 አማጽያን ይደግፋሉ የሚለው ይገኝበታል። አርብ ዕለት የሀገሪቱ ወታደራዊ ፍርድ ቤት በአገር ክደት በሰብአዊነት ላይ በተፈጸመ ወንጀል እንዲሁም ግድያ፣ የወሲብ ጥቃት፣ ማሰቃየትና ማመፅን ጨምሮ በተፈጸሙ የጦር ወንጀሎች ጥፋተኛ ናቸው ብሏል። ካቢላ ወንጀሉን አለመፈጸማቸውን ቢናገሩም ችሎት ፊት ቀርበው ግን ራሳቸውን አልተከላከሉም። የቀድሞው ፕሬዝዳንት ክሱን በዘፈቀደ የተመሰረተ ያሉ ሲሆን፣ ችሎቱን ደግሞ ለጭቆና መሳሪያ ሆኗል በማለት ውድቅ አድርገውታል። ጆሴፍ ካቢላ አሁን የት እንዳሉ በይፋ አይታወቅም። የ54 ዓመቱ ጆሴፍ ካቢላ እንደ አውሮፓውያን አቆጣጠር በ2001 በጥይት የተገደሉትን አባታቸውን ላውረንት በመተካት ለ18 ዓመታት አገሪቱን በፕሬዝዳንትነት መርተዋል። በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት። የቴዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለሁለት መኝታ አፓርትመንት ቤቶችን ከ53 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ66 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ በአሊያንስ በጋርመንትና በአያት በመሠረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ። ይህ ዕድል እንዳያመልጥዎት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርገው። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ ለቁም ነገር እንሰራለን።